እዚህ ከንባት አካባቢው ዱራሜ አካባቢዋ ከስልሳ ዓመት በፊት እጅግ በጣም ጠንካራ ሙስሊሞች እንደነበሩ ነገር ሆነ፣ ግቢ ላይ ስትመጣ የምትጠበቀው አይነት እና እዚህ ጋር ሆኖ ያገኘሁ ነገር ሲለያይ በጣም ያስደነግጣል። እና ንብረቶች የሚዘረፉበት ሁኔታ አለ። እዚህ ጋር በር ምናም ባለመኖሩ ትላልቆች ምንድን ነው ወደ ሞት ነው የሚሄዱት። ስለዚህ እስልምና እዚህ ከንባት አካባቢ ላይ እየጠፋ ነው።

አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሀሩን ሚዲያ ተከታታዮች በእያላችሁበት የአለም ዳርቻ አክብሮታዊ ሰላምታችን ይረሳችሁ። እንግዲህ ዛሬ የምንገኘው በማዕከላዊ ኢትዮጵያ ክልል በዱራሜ ከተማ ነው። በከንባታ ዞን ዱራሜ ከተማ ነው። እዚህ የተገኘንበት ምክንያት ደግሞ በዋቻሞ ዩኒቨርሲቲ በዱራሜ ካምፓስ የዩኒቨርሲቲ ተማሪዎች ያስገነቡትን ይህን የአክሳ መስጅድ ምን ይመስላል፣ ምን አይነት ሁኔታ ላይ ይገኛል የሚለውን ልናስቃኛችሁ ወደድን። እስከ ፕሮግራማችን ፍጻሜ አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። አብራችሁን ሆኑ። ሰላም አሌኩም። ዋሌኩም ሰላም ወረመቱላ ወበረካቱ። እስኪ ራስህን እና እዚህ ያለህን የስራ ድርሻ እና አሁን የምንገኝበትን ቦታ አንድ ላይ አድርገ ንገረኝ። እሺ እኔ ስሜን ስረዲን ኢብራሂም ይባላለሁኝ የዋቻሞ ዩኒቨርሲቲ ዱራሜ ካምፓስ ሙስሊም ተማሪዎች አሚር ነኝ። ማሻአላህ እንግዲህ ዛሬ የተገኘ ነው ደግሞ እዚህ አቅሳ መስጂድ ውስጥ ዱራሜ ከተማ ካምፓሱ አካባቢ ላይ በምትገኝ መስጂድ ነው። እስኪ ያለው ነገር ምንድን ነው? እስቲ ያለውን ነገር አብራራለን። ያው እንዳልኩ እንደ አሚርነቴ ከመጣሁ አምስት አመት ነው። እዛ አካባቢ ብዙ አመት ቆይቻለሁ ይባላል እንግዲህ እንደ ተማሪዎች አንጻር ያው እዛ አካባቢ ከመጣን የተረዳነው እኛ የመጣንበት የሙስሊም የበዛበት አካባቢ ነው። ከዛ አካባቢ መጥተን እዚህ ስንመጣ እጅግ በጣም እንግዳና ሁሉ ነገር በጣም የሚገርምበት በቃ ለእስልምና ሁሉ ነገር እንግዳ የሆንበት አካባቢ ነው። እሺ። ብስምላህ ስሜ ፈይሰል አልዬ ይባላለሁ የዋቻሞ ዩኒቨርሲቲ ዱራሜ ካምፓስ ሶስተኛ አመት የነርሲንግ ተማሪ ነኝ። እዚህ መስጊድ ላይ ደግሞ አሁን በቅርቡ በይተልማል ሆኜ ተመርጫለሁ። ማሻአላህ እንግዲህ አሁን እስቲ እዚህ የአክሳ መስጂድ ላይ ያለው እንቅስቃሴ ምን ይመስላል? ድራሜ ካምፓስ ላይ ማን ነው? የዋቻሞ ዩኒቨርሲቲ ድራሜ ካምፓስ ላይ ያላችሁ የሙስሊሞች እንቅስቃሴ በምን አይነት አህዋል ላይ ትገኛላችሁ? እስቲ ንገረን። ቢስሚላህ ያው እንግዲህ እኛ የመጣውት ከስልጤ ዞን ነው። አሁን እኛ ጋር ለምሳሌ 100% ወይም 99% በሚባል ሁኔታ ሙስሊም ነው ማህበረሰቡ እና እዚህ የዋቻሞ ዩኒቨርሲቲ ዱራሜ ካምፓስ ስንመጣ ደግሞ ይህ ነገር በተቃራኒ የሆኑ ነው ያገኘሁት። 99 ፐርሰንት ፕሮቴስታንት ወይም ክርስትና እምነት ተከታዮች ናቸው። 1 ፐርሰንት የሚሆኑ ሙስሊሞች በየአካባቢ አሉ ና ይህ ነገር ለእኛ መጀመሪያ ጊዜ በጣም እንግዳው ነው ብን የተደናገርንበት ሁኔታ ነበረ ና ዘንድሮ የመጀመሪያ ዓመት ፍሬሽማን ተማሪ ነኝ። አምናም ሪሚዳል ዞን ያሳለፍኩት። ስምህን ስሜ ኦመር መሀመድ ይባላል። ማሻላ እንግዲህ ዘንድሮ የመጀመሪያ ዓመት ተማሪ ነ አሁን የተገናኘ ነው እዚህ ዱራሜ ዋቻሞ ዩኒቨርሲቲ ስር ላይ ዱራሜ ካምፓስ በሚገኘው ትምህርት ቤት ማን ነው? ዩኒቨርሲቲ አካባቢ ባለው በአቅሳ መስጅድ ነው። እስቲ ምንድን ነው? እንዴት እያሳለፋችሁ ነው? መስጅዱ መድረሳው በምን አይነት ሁኔታ ነው ያላችሁት? እስቲ እሱን ንገረን። ያው እንግዲህ መጀመሪያ ወደ አቅሷ አምና ላይ ስመጣ ሀይቃ በጣም ነው የደነገጥኩት። ማለት የሆነ ግቢ ላይ ስትመጣ የምትጠበቀው አይነትና እዚህ ጋር ሆኖ ያገኘው ነገር ሲለያይ በጣም ያስደነግጣልና እኔ የመጣሁበት አካባቢ አብዛኛው በሚባል ደረጃ ሙስሊም ነው። እና እዚህ ስትመጣ በቃ ግቢውን አይቼ አካባቢውን ሁኔታውን ሳይ፣ በቃ የሙስሊም ተማሪዎችን ቁጥር ሳይ በጣም ነበር የደነገጥኩት። እና ከመጣሁ በኋላ ደግሞ እየቆየን ስንሄድ ተማሪዎች ከኋላ ያሳለፉትን ታሪክ ስንሰማ ደግሞ በቃ የሆነ እንደ ታሪክ ዝም ብሎ ተወርቶ የሚታለፍ እንጂ የሰው ልጅ ላይ ይሄ ነገር በተግባር አልፏል የሚያስብል በጣም ብዙ ችግሮችን አሳልፈዋል። እኛ ስንመጣ ይሄ መስጅድ እንደምታዩት ተሰርቶ ነው የጠበቀን። ከሞላ ጎደል ብዙ ችግሮች ተቀርፎ ነበር። ግን ይሄ መስጅድ መጀመሪያ ልጆችን የሰርቱ ልጆች ስናገኛቸው ይህን መስጅድ ለመስራት እጅግ በጣም ብዙ መስዋዕትነት እንደከፈሉ እጅግ እጅግ በጣም የሆነ ለመስማት የሚከብድ መስዋዕትነት ከፍለዋል፣ ለዚህ ለመስጂድ ማለት ነው። ምክንያቱም እዚህ አካባቢ እስልምና እጅጉ ነው በጣም እንግዳ ነበረ። ኢቨን የሀላባ ጎረቤት ፍላት መስርም ነበር፣ እቺ ዱራሜ እቺ ከንባታ ማለት ነው። እና እኛ አሁን በዋነኛ የተረዳ ነው እዚህ አካባቢ ከ60 ዓመት ምናምን ነገር በፊት ሙስሊም ነበረ። በምን ምክንያት ይህን ያክል ከእስልምና ለዚህ ሩቅ ሆነ? ማለት ምን ቢገጥማቸው ነው ብለን፣ ከኛ በፊት የነበሩ ልጆች አሁን የሚያለውን ልጆች የተለያዩ ነገሮችን ማህበረሰቡን እየጠየቅን ያሉት ሙስሊሞችም አንዳንድ ነገር ይዘን ከተማሪ እያዋጣን ዚያራም እያደረግን ነበር። እና በምን ምክንያት ነው የሚለው እንደ ሰፋያ ጥናት አድርገንበታል። እንደ ተማሪ በዋነኛነት እኛ ያገኘ ነው የኢልም ስርዓት መቋረጡ ነው፣ እዚህ ከንባት አካባቢ ዱራሜ አካባቢዋ ከሰሰመ በፊት እጅግ በጣም ጠንካራ ሙስሊሞች እንደነበሩ ነግረውናል። እጅግ በጣም ጠንካራ። አሁን ላይ ግን ከዛ በተቃራኒ ሆኖ ሙሉ ለሙሉ ከሰምናቸው ለቀዋል። ያው ከኛ ትንሽ ቀደም ብለው የመጡ ወንድሞች ስላሉ እንደምንም ተቋቁመን እዚህ ላይ ለመድረስ ችለናል። እንዴ እንግዲህ እዚህ ያለው ሁኔታ በጣም ከባድ ነው፣ ሙስሊሞች እንግዳም የሆኑበት። በሌላ እይታ የሚታዩበት ለምሳሌ ሱብሂ ሰላት እንኳን ፍሪ ሆነን ወተን መስገድ ማንችልበት አካባቢ ሆኖ ሰብሰብ ብለን እንደምንም ይችላል ነው እዚህ ላይ ደርሰናልና አሁን ላይ ያለንበት ሁኔታ ትንሽ ይሻላል ከበፊቱ። መስጊዱ እንዴት እንዴት ተገነባ። ተማሪዎች ቁጥራቸው ከመጀመሪያ ሁለት ተማሪዎች እንደነበሩ እዚህ ውስጥ ሙስሊም የነበሩት ማህበረሰቡ ላይ ያለው ደግሞ የእስልምና ቁጥር ማነት ያያ በጣም ከባድ ነገር እንዳሳለፉ ተረድተናል። እኛ ከመጣንም በኋላ ደግሞ ማህበረሰቦቹ አካባቢ በትንሹ በቆየሁባቸው ጊዜያቶች ተማሪዎች ለዚያራ ሲሄዱ ይሄዱ እኔም ለመሄድ ሞክር ነበረ። በዚህ አካባቢ ከዚህ ከግቢው ከካምፓሱ መስጊዶች ሁለት መስጊዶች አሉ። ግን ለህይወት በጣም የሚገርመው ነገር ሁለቱ መስጊዶች ለዳዋ ፕሮግራም ካልተሄደ አምስት አውቃት ሶላት ራሱ አዛን ተብሎ የማይሰገድባቸው ናቸው። ይሄም የሆነበት ማህበረሰቡ ውስጥ ሙስሊሞች ተላላሉ ያሉትም ደግሞ ድናቸውን በደንብ አልተገነዘቡም፣ እና ያ ነገር በጣም ከባድ ነው። በዚህ ሁኔታ ከቀጠሉ በቃ ከጥቂት አመታት በኋላ እዚህ ዱራሜ ላይ እስልምና ነበር ነው እንጂ አለ ለመባል ራሱ የሚከብድ ደረጃ ላይ ነው ያሉት። ይሄን ነገር ምን ይሻላል ብለን ስንጠይቅ በዋነኛነት እዚህ አካባቢ ላይ ደዚ እምነታቸው ሊልቁ ያደረጋቸው የኢልም ስርዓቱ በቃ ሙሉ ለሙሉ ተቋርጧል። በቃ ሙሉ ለሙሉ ተቋርጧል። በአንዳንድ ሚዲያዎችም እናንተ ማይታቸዋል አባት ብቻ ሙስሊም ሙሉ ለሙሉ ልጆችም ባለቤቱ ሙሉ ለሙሉ ከእስልምናው የለቀቀችበት በብዙ ሚዲያዎች ሲራገብ ነበር። እነሱን እኛ በአካል ኑረ ናቸዋል፣ አግኝተ ናቸዋል፣ ጠይቃ ናቸዋል እና ባለቤት ከፍራለች ልጆችም ህፃናቶች አሉ። እነሱን ተማሪዎች በየሳምንቱ ሄዱ ለማቅራት ሞክረን ነበረ አባዋራ ትልቅ ሰው ናቸው። እነሱ አብዛኞቹ ያሉት ሙስሊሞች እናት ትከፍራለች። ህጻናቶች አሁን ላይ ገና ትንንሽ ልጆች ቁርኣን እየቀሩ ነው። አሁን እነሱም ከፍ ሲሉ የፋይናንሻል ጥረት አለ ይወስዷቸዋል። ትላልቆቹ ምንድነው? ወደ ሞት ነው የሚሄዱት። ስለዚህ እስልምና እዚህ ከምባታ አካባቢ ላይ እየጠፋ ነው። እኛም ባለንበት በዝባ መስተማቆይታይ የሆነ መንደር ላይ አንድ ሰው ብቻ ሙስሊም የነበረበት ልጆቹ ሙሉ ለሙሉ ስለምና ያለቀው ሚስቲቱም ስለምና ለቀው በፋይናንሻል ችግር እሱ ብቻ ቀርቶ እሱም ሞቶ እኛው ሄደን ይቀበርንበት አለን። እዛ አካባቢ ላይ ስለምና ታሪኩ ነው። በቃ ቀር ጠፋ። አሁንም ያሉት አካባቢ ማህበረሰቦች ጥቂት ሙስሊሞች አሉ። እነሱም አሁን እኛ በምን መልኩ እናጽናቸው በሚለው ሰፊ ውይይት አድርገንበት ነበር፣ በዋነኛነት እዛ አካባቢ መድረሳ ተሰርቶ የህዝብና የንጽጽር ማዕከል ተከፍቶ እነዛ ህፃናቶች ቢያንስ እስከ 10 እስከ 15 ዓመት ልጆች አሉ። እነዛ ገብተው ቁርአን ካልቀሩ የንጽጽር እውቀት ካልተማሩ ነዘም ልጆች ከፍ ሲሉ ወደ ወጣት ነው ሲሄዱ ፋይናንሻል ጥረት በጣም ስላለ ሙሉ ሙሉ እምነታቸውን ይለቃሉ። እንደዚህ እየሆነ እስልምናው ሙሉ ሙሉ እየጠፋ ነው። ስለዚህ የዋቻሞ ዩኒቨርሲቲ ዱራሜ ካምፓስ ሙስሊም ተማሪዎች መጨረሻ ላይ ይሄን ነገር መፍትሄ ይሆናል ብሎ ያሰበበት ቦታ ተገዝቶ መድረሳ ተሰርሶ እነዚህ ልጆች እነዚህ ልጆች መማር አለባቸው፣ ማወቅ አለባቸው። አለበለዚያ እስልምና እየጠፋ ነው። እንደዚሁም ደግሞ ያሉት ሰዎች ራሱ በቅራት ያን ያክል የሄዱ አይደሉም። ስለ ሃይማኖታቸው ያን ያክል ጠልቀው አያውቁም። እንደዚሁም ደግሞ አላህ ስብሃነሁ ወተዓላ ማን ነው የሚለውን ራሱ ገና በደንብ አልተረዱም፣ ለስሙ ሙስሊም ናቸው። ይህም ደግሞ የሆነበት ዋነኛው ምክንያት ከዒልም እጅግ በጣም በመራቃቸውና እነሱን የሚያስተምራቸው አካል ስለሌለ ነው። እንደዚሁም ደግሞ ተማሪዎች በየዓመቱ ቅርአት ይጀምራሉ። አዲስ ተማሪዎች በወኔ ይጀምሩና ልክ ሰኔ ላይ ትምህርት ሲቋረጥ ሁሉም ወደ ወደ ሀገሩ ስለሚሄድ ያንን ቅርአት የሚያስቀጥለው የለም። ተማሪዎች ያኔ ያንን ሲያዩ ደግሞ በደንብ ተቀጣይነት አልኖረው ሲል ቅርአት ያን ያክል ወኔ ይኑሯቸው አይቀሩም። ያለው ቅርአት በተማሪዎች ብቻ ስለሆነ ይሄ ችግር ለማህበረሰቡ እስልምናውን በደንብ እንዳያስፋፋ ትልቅ ችግር ሆኖበታል ብዬ አስባለሁ። እዚህ አካባቢ ላይ ቅርአት ቢያንስ ቢያንስ ሌሎች ኪታቦች ቢቀሩ ቁርአን በደንብ የሚያስቀራቸው አካል ቢኖር ይህንን ነገር ከቁርአን ከፍ እያለ ይሄ ነገር እየተቀረፈ ቢሄድ እስልምና ላይ ልክ ድሮ እንደነበረው እንዴት አረኩ ይመለሳል ብዬ አስባለሁ። እንግዲህ እኒህ አይነት ችግሮች አሉ። እናንተ አሁን እንደ ሙስሊም ተማሪዎች ጀመዓ ምን ቢደረግላችሁ ወይም ደግሞ ምን እንዲደረግ ነው የምትፈል መልእክት ደግሞ ውስጥ ያስተላልፍ። ያው እንግዲህ እንደኛ እዚህ አካባቢ ላይ ቢደረግ ለውጥ ያመጣል ብለን የምናስበው ለተማሪዎቹ በቋሚነት ለቂርአት ይሄ ነገር ያስፈልጋቸዋል ተብሎ ከኡስታዝ ጀምሮ መድረሳዎች ተገንብተው ሃይማኖታቸውን በደንብ አውቀው እንደዚሁም ደግሞ ከሃይማኖታቸው በደንብ ከማወቃቸው ጎን ለጎን ሃይማኖታዊ ንጽጽርን ተምረው ይህንን ማህበረሰብ ወደ እስልምና እንዲመልሱ እንደዚህ አይነት ሁኔታዎች ቢመቻቹላቸው አሪፍ ነው ብዬ አስባለሁ። ሁለት ሺ አስራ አምስት ላይ ወንድሞቻችን ተደብድሮ ብዙ ተጽዕኖ ደርሶባቸው በተለያየ ሚዲያ እናንተም ሰምታችሁ ሊሆን ይችላል። እና ያ ያ ነገር ሁሉ አልፎ አሁን ላይ ትንሽ ይሻላል። ሆኖም ግን ሙሉ በሙሉ ያ ነገር ተቀርፏል ማለት አይቻልም። ለምሳሌ መስጂድ ላይ በተለያዩ ጊዜ ንብረቶች የሚዘረፉበት ሁኔታ አለ። እዚህ ጋር በር ምናምን ባለመኖሩ ያያ ተጽዕኖ አለ። አሁን እንግዲህ እኛ ደግሞ አሁን በዋናነት የሚያስፈልገን ለምሳሌ እዚህ ቅድም ወንድሜም ብለዋለን ቋሚ የሆነ መድረሳ ተሰርቶ ኡስታዞች ተቀጥሮ እዚህ ላይ ቋሚ የሆነ ደርስ ካልቀጠለ የዱራሜ ሙስሊሞች በጣም አደጋ ላይ ናቸው። ለምሳሌ ተማሪ በየጊዜው ይመጣል ይሄዳል፣ ቋሚነት የለውም። ያ ነገር ደግሞ በቋሚነት እንዲቀጥል ኡስታዞች ያስፈልጋሉ፣ መድረሳ ያስፈልጋል፣ ያ ነገር ቢቋቋም። ሁለተኛ ሽንት ቤት ፈርሶ አልገደም ተብሏል። መብራት ገብቶ ግን ገመድ ዝርጋታው ላላለቀም፣ ቆጣሪ ብቻ ገብቶ ነው ያለውና ያ ነገር ያስፈልገናል ይላሉ ይሄ መድረሳ ለከምባታ ለሃላባ እስከ በተለይ ለሃድያ እነዚሁን ሶስቱን ዞኖች እንዳካተት አድርገን እንዲሰራልን የምንፈልገው በቀጣይ የምፈልገው እንዳልኩ እቺ መስጂድ በተማሪዎች ብቻ ነው ማኔጅ የምትደረገው። ተማሪዎች ወደ ሀገር ቤት ሲሄዱ ክረምት ክረምት ከየመስጂዱ ያሰባስበው ነው። እቺ መስጂድ የሰራት ደሞ አንዳንድ አህለል ኸይሮችን በማፈላለክ አሁን ላይ መጸደጃ ቤት ሙሉ ለሙሉ ስራ ቁሟል። እንደምታዩ በሩም የለውም። በር ባለመኖሩ አንዳንድ የመስጅዱ ንብረቶች እንዲዘረፉ ሆኖብናል። ሁለተኛ ቆጣሪ በቅርቡ ገብቶልናል። ቆጣሪ ግን ያው እንደምታዩት ገብቷል። መስጂዱ ምን ዓይነት ኢንስታሌሽን ስራ ያለው እስካሁን እየተጠቀምን አይደለም። በሶላር ነው። ይህን ያህል ደግሞ በቂ አይደለም። በተለይ እህቶቻችን የሴቶቹ መስጊድ እስቲ ለአሁን ድረስም ባትሪ እያበሩ ነው። በስልካቸው ነው ቁርአን የሚቀሩት እና ይሄ ችግር ስላለብን የዋቻሞ ዩኒቨርሲቲ ሙስሊም ተማሪዎች፣ በኢትዮጵያ ውስጥ በውጭ ላላችሁ ለዚህ ለማህበረሰብ እንድረስለት ለዚህ ለማህበረሰብ እንድረስለት። አለበለዛ እኛ ችላካል ነው እዛ አካባቢ ሙሉ ለሙሉ ስልምና ይጠፋል። ይህን ለማለት ወዳለሁ። አንተንም ጀዛክ ሞላ ይር። በድጋሚ አሰላሙ አለይኩም ወራህመቱላህ ወበረካቱ። የተወደዳችሁ እንግዲህ እንደተመለከታችሁት በዋቻሞ ዩኒቨርሲቲ በዱራሜ ካምፓስ አካባቢ የሚገኘው የሙስሊም ተማሪዎች ጀመዓ ያስገነቡት ይህ የአቅሳ መስጅድ በምን አይነት መልኩ ወይም በምን አይነት ሁኔታ ላይ ይገኛል የሚለውን ከተማሪዎቹ እንደሰማ ነው ልብ የሚነካ ነው እንግዲህ በዚህ አጋጣሚ ይህ መስጅድ ሲገነባ ብዙ ዋጋ ተከፍሎበት ብዙ ከብዙ ድካም ከብዙ ጥረት በኋላ ዛሬ ላይ እዚህ ጋር እንደደረሱ ነው እየነገሩ ነው ያሉት በነገራችን ላይ ይህ አካባቢ እንደሚታወቀው የሙስሊሙ ቁጥር ቁጥሩ እጅግ አናሳ የሆነበት ተማሪዎቹ ከተለያዩ የኢትዮጵያ ክፍል ለትምህርት እዚህ በመጡበት ያው እምነታቸውን ደግሞ ኤክሰርሳይዝ ማድረግ ስላለባቸው ይህንን መስጂድ በብዙ አይነት ጥረት ከነሱ ቀደም የነበሩ ባች ተማሪዎች አስገንብተው ለነዚህ ባቾች አስተላልፈዋል። እኚህም ደግሞ ትምህርት ቤቱ ላይ ማነው መስጂዱ ላይ ሰላታቸውን መስገድና ቁርአን መቅራት ብቻም ሳይሆን አካባቢው ላይ ላሉ ሙስሊሞች ቁጥራቸው ጥቂት ቢሆንም ለነሱ ዳዕዋ ማድረግ፣ ቁርአን ማስቀራት እንዲሁም ደግሞ የተለያዩ ድጋፎችን ከተማሪም ከሚላክላቸው ከአዝቤዛ ቀንሰው ሌሎች አህለልከሮችንም በመፈለግ በረመዳን መዘየርና እየሄዱ ቁርአን ልጆቹን የማስቀራት ስራ ይሰራሉ እየሰሩ እንደሆነ ነው ያስረዱን። ነገር ግን እነሱ ክረምት በሚመጣበት ሰዓት ላይ ወደ ሀገር ቤት የመመለስ ሁኔታ አለ። እንዲሁም ደግሞ ተማሪዎች እዚህ የትምህርት ቤት ቆይታ ዩኒቨርሲቲ ቆይታቸውን አጠናቀው ተመርቀው ወደ አካባቢያቸው ሲመለሱ እዚህ ያለው ነገር አሁንም የሚቋረጥበት ሁኔታ አለ። አሁን በዚህን ሰዓት ላይ እዚህ አካባቢ ብዙ ሙስሊሞች እንደነበሩ በኢልም ማጣት በኢልም ማነስ መስጊዶች፣ መድረሳዎች ባለመኖራቸው ወደ ከሙስሊምና ወደ ሌላ እምነት ኡማው እየሄደ እንደሆነ ይሄም እንዳሳሰባቸውና እና እንቅልፍ እንደነሳቸው ነው እየነገሩን ያሉት። አሁን ባለው ሁኔታም ያለው ነገር ከትላንትናው የተሻለ በተነጻጻሪ በአንጻሩ የተሻለ ነገር ቢኖርም በቁስ ደረጃ ግን መብራት ኢንስታሌሽኑን አስመጥቶ ቆጣሪ አስገብተዋል። ከቆጣሪው ግን መስጂዱ ላይ እና መድረሳው ያለበት ግቢው ላይ እንኳን ኢንስታል ለማድረግ የማብራት ገመድ እንኳን የሚገዙበት አቅም እንደሌላቸው እና አቅማቸውን እንዳሟጠጡ ነው አሁን የነገሩን። ይህም ልብ የሚነካ ነገር ነው። ከዛ በተረፈ እዚህ አካባቢ ላሉ ሰዎች ዳዕዋ ከተደረገ ከቁርአኑን ካስቀራናቸው ለልጆቹ ካስረዳ ናቸው ወላጆች ሄደን ወላጆች ብቻቸውን ያሉበት ልጆች የከፈሩበት ብለው ሲነግሩን ነበር። ለነዚህ ሰዎች ሄደው ዳዋ ለማድረግም፣ ለማስተማርም፣ ለማስቀራትም ቋሚ ኡስታዝ ቢመደብ እንዲሁም ደግሞ ቋሚ መድረሳ እዚሁ በዚሁ ማን ነው መስጊድ በአቅሳ መስጊድ ጥርነፋ ስለሆነ ነው መድረሳ ቢኖር የዩኒቨርሲቲ ተማሪዎችም ኢባዳቸውን የሚያደርጉበት ለአካባቢው ማህበረሰብም ዳዋ ያደርጉ ኢልምን የሚያስተላልፉበት እንደሚሆን ተስፋ አድርገው ይህንን ለማድረግ ደግሞ እንደምትመለከቱት እነሱ ተማሪዎች ናቸው። እኛ ይህንን ለማገልገልና ለመስራት ዝግጁ ነን፣ ባለን እውቀት ባለን ሰዓት። እናንተ ደግሞ ይህን የተጀመረውን ግንባታ አጠናቅቁልን። የመስጂዱም ሽንት ቤት በተመሳሳይ በዛውን ያክል ኦረዲ ከአገልግሎት ውጭ እየሆነ ያለበት ሁኔታ አለ ብለው ነው እየነገሩን ያሉት። እንዲሁም ግቢውም አሁን በቆርቆሮ አጥር አጥረውታል። ከዚህ ቀደም እዚህ ጋር መስጂዱ ላይ መድረሳ ላይ ለመገንባት በሚደረገው ነገር የተለያዩ ነገሮችን እዚህ ቦታ ላይ ማን ነው የሚያስቀምጡት ማቴሪያሎች ጭምር እንደሚወሰዱባቸው ብቃ እንደሚጠፋባቸው አሁን ለጊዜው በቆርቆሮ አጥረውታል። ይሄም ቋሚ አጥር በብሎኬት ታጥሮላቸው መድረሳም ተሰርቶ ተጨማሪ ቦታም ተፈልጎ መድረሳም ጭምር ተገንብቶ ለመስጅዱም ለመድረሳውም ኡስታዝና ኡስታዞች ተቀጥረው በቋሚነት ይሄንን የማስቀራትና ኢልሙ የማሸጋገሩን ስራ አጠናክረው ቢቀጥሉ የሚል ተማጽኖ ነው ያስቀመጡት። በዚህ ሰዓት ላይ ያው ዱራሜ ላይ መተን ይሄንን ፕሮግራም ስንሰራ እኛም ይሄ መስጂድ አቂቃ ለመናገር መኖሩን አናቅም። ቢላል መስጂድ ላይ አንድ ፕሮግራም ከዚህ ቀደም መተን ሰርተን ነበር። እዛ ቦታም ላይ ያለው የጀማአው ቁጥር እጅግ በጣም አናሳ አነስተኛ እንደሆነ ይነግሩናል። ነገር ግን ሙስሊሞቹ አሉ። ልጆቻቸው ገና ህጻን ናቸው። ወጣቶቹ ደግሞ ወደ ከእስልምና ያወጡበት ወላጆች እስልምናውን ይዘው እነሱም ወደ አኬራ የሚሄዱበት ልጆቹ ደግሞ ሲደርሱ በኢኮኖሚም በኢልምም ማጣት ሁለቱም ነገር ሲጨራረብ ለእምነቱ ቦታ ሳይሰጡት ሳያውቁት ወደ ሌላ እምነት የሚሄዱበት ሁኔታ አለ። እነዚህን የዱራሜን ወይም የከምባታ አካባቢ ላይ የሚገኙ ዱራሜ ዙሪያ ላይ ያሉ ከተማው ላይ ያሉ ሙስሊሞችን እንታደጋቸው የሚል ጥሪ አስተላልፈዋል። ይህንን ፕሮግራም የምትከታተሉ በመላው ዓለም የምትገኙ ሙስሊም ወንድም እህቶች አለልካይሮች የመስጅዱን የሂሳብ ቁጥር ከዚህ ስክሪን ስ ላይ እናስኬዳለን። እንዲሁም ደግሞ እዚህ ያሉ አሚሮቹንም በስልክ ቁጥራቸው ደውላችሁ ታገኙ ስልካቸው እናስቀምጥላችኋለን። በተመሳሳይ ይህንን ቦታ ደግሞ መታችሁ ብትጎበኟቸው ብትዘይሯቸው የሚል መልዕክት አለን። እኛም እዚህ ድረስ በመምጣት ፕሮግራሙን አሰናተን ወደ እናንተ አደረስን። ፕሮግራሙን በማሰናዳት የአብዱል መጂድ አብሬያችሁ ነበርኩኝ። በካሜራማን ሚላ አብሮ የነበረ እጅግ አድርጌ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ